ዛ ላብራቶሪ ታያለን የዛም ውጤት ደህና ነው አይደል ያለው። አሁን ተመልሶ ሲል አራተኛው መድኃኒት ከወሰድኩ በኋላ ይሆናል። አራተኛው በኋላ ተመጣ ደግሞ በምን ሲሸኘው የለም።